ሰላም ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን። ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርስ የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ተብላበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ ከሀገር ውስጥ እንዲሁም ከባህር ማዶ የደረሱ መረጃዎችን ይዘናል። ወደ ሀገር ውስጥ ጉዳይ እናልፋለን። በጋምቤላ ክልል የማህጸን በር ካንሰር ክትባትን በተመለከተ በተማሪዎች ዘንድ የተዛባ አመለካከት መኖሩ ተነገረ። በክልሉ የማህፀን በር ካንሰር ለመከላከል ጥረት ቢደረግም ለተማሪዎች ዘንድ ስለ መከላከል ክትባት አስፈላጊነት የተዛባ አመለካከት መኖሩን የጋምቤላ ጤና ቢሮ አስታውቋል። የማህፀን በር ካንሰር በሴቶች እንዲሁም በማህበረሰቡ ዘንድ የሚደርሰውን ጉዳት ለመቀነስ የሚመለከታቸው አካላት ትብብር እንደሚያስፈልግ የክልሉ ቢሮም አስታውቋል። ለአንደኛ ደረጃ ትምህርት ቤቶች ርዕሳነ መምህራንና፣ ሱፐርቫይዘሮች እንዲሁም ለእምነት ተቋማት መሪዎች እናም ለሌሎች ጉዳዩ ለሚመለከታቸው አካላት ከጉዳዩ ጋር በተገናኘ የግንዛቤ ማስጨበጫ መድረክም አዘጋጅቷል። በክልሉ ጤና ቢሮ የእናቶችና ሕጻናት ዳይሬክተር አቶ ኡጁሉ ኡማዶ የማህፀን በር ካንሰር የማህበረሰብ ጤና እክል በመሆኑ በተጨማሪ ማህበራዊና ኢኮኖሚያዊ ጉዳት የሚያደርስ በመሆኑ ባለድርሻ አካላት በትብብር እንዲሰሩ ማሳስበዋል። የክልሉ ጤና ቢሮ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ወንድሙ አገኘ በላይነህ ለብስራት ራዲዮ እንደተናገሩት በትምህርት ቤቶች ተማሪዎች ስለ ማህፀን በር ጫፍ ካንሰር መከላከል ክትባት አስፈላጊነት ግን ግንዛቤ ቢኖርም የተወሰኑ ተማሪዎች የተዛባ መረጃም አላቸው። የትምህርት አመራሮች እና የመምህራን የማህፀን በር ካንሰር መከላከል ክትባት ምንም አይነት የጎንዮሽ ጉዳት እንደሌለው ለታዳጊ ሴቶች ማስገንዘብ እንደሚኖርባቸውም ገልጸው ሚናቸው ሊጠናከር ይገባልም ነው ያሉት። ትምህርት ቤቶች እና የሃይማኖት ተቋማት ከመደበኛ አገልግሎቶች ጎን ለጎን ስለ ማህፀን በር አስከፊነት እና ስለ ክትባቱ አስፈላጊ ግንዛቤ መስጠት እንዳለባቸው ማስገንዝበዋል። በአሁኑ ወቅት በክልሉ እድሜያቸው ዘጠኝ ዓመት ለሆኑ ናቸው ታዳጊ ሴቶች ከማህፀን በር ካንሰር በሽታ ለመከላከል የመከላከያ ክትባት እየተሰጠ እንደሚገኝም ቢሮ ገልጿል ስትል ቅድስት ደጀን ይዘግባለች። በሌለበት ውሳኔ የተላለፈበትና ሰዎችን በህገወጥ መንገድ ወደ ዩጋንዳ ሲልክ የነበረው ግለሰብ በቁጥጥር ስር ዋለ። በቦረና ዞን ያቤሎ ከተማ አስተዳደር ዶሎ ቀበሌ ቤት በመከራየት በሕገ ወጥ መንገድ ሰዎችን ከተለያዩ አካባቢዎች በማሰባሰብ ወደ ዩጋንዳ የሚልክ ግለሰብ በሌለበት ፍርድ ውሳኔ የተላለፈበት የነበረ ሲሆን ግለሰቡን ፖሊስ ተከታትሎ በቁጥጥር ስር በማዋል ለማረሚያ ቤቶች ማስረከቡን የቦረና ዞን ፖሊስ አስታውቋል። የቦረና ዞን የፖሊስ ዋና መምሪያ የወንጀል ምርመራ ክፍል መግለጫ እንደሚያመላክተው አንደኛ ተከሳሽ ጎዳ ቦሩ የተባለው ግለሰብ በሕገ ወጥ መንገድ ሰው የማዘዋወርና ድንበር የመሻገር ወንጀል ተከሶ በፍርድ ቤት የዋስትና መብት ከተሰጠው በኋላ ተሸሽጎ የህግ ውሳኔ በሌለበትም ተሰጥቷል። ተከሳሹ በተለያዩ አካባቢዎች በህገ ወጥ መንገድ ሰዎችን በማሰባሰብ ቤት በመከራየት ለወራት በማስቀመጥ ወደ ዩጋንዳ ሀገር እንደሚልክ በማስረጃም ተረጋግጧል። የካቲት 26 ቀን 2017 ዓም ከቀኑ 11 ሰዓት ላይ ተከሳሽ ትራንስፖርት በማዘጋጀት ከቡሌ ሆራ ከተማ በህገ ወጥ መንገድ ወደ አቢሎ ከተማ ዶሎ ከተማ በማምጣት ወደ ተከራየው ቤት ለአንድ ወር ካስቀመጠ በኋላ ወደ ዩጋንዳ ሀገር ሀገር በህገወጥ መንገድ ለመላክ ሲዘጋጅ በቁጥጥር ስር ውሏል። ፖሊስ በግለሰቡ ላይ አስፈላጊውን ምርመራ በማድረግ የምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቢ ህግም ልኳል። አቃቢ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በህገወጥ የሰዎች ዝውውርና ድንበር የማሻገር ወንጀል ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የቡሩና ዞን ከፍተኛ ፍርድ ቤትም ግንቦት 25 ቀን 2017 ዓም በዋለው ችሎት አንደኛ ተከሳሽ ጎዳና ቦሩ በሌለበት የ16 ዓመት ከስድስት ወር እስራትና 50 ሺህ ብር መቀጫ ሲጾሙ ስኖበታል። ተከሳሹ ለጊዜው በዋስ ከተለቀቀ በኋላ ተሰውሮ በሌለበት ውሳኔ የተላለፈበት ሲሆን ፖሊስ ተከሳሹን ተከታትሎ ለማረሚያ ቤት እንዲያስረክብ ፍርድ ቤቱ በሰጠው ትዕዛዝ መሰረት ፖሊስ ህዳር 21 ቀን 2018 ዓ.ም ተሰውሮ የነበረውን ተከሳሽ ከተሸሸገበት በክትትል በመያዝ ለማረሚያ ቤት ማስረከቡን የምርመራ ክፍሉ መግለጫ አመላክቷል። ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። የሶማሊያ ጠቅላይ ሚኒስተር ትራምፕ በሶማሊያ ስደተኞች ላይ የሰጡትን አጸያፊ ያሉትን ንግግር ውድቅ አደረጉ። የሶማሊያ ጠቅላይ ሚኒስትር የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአሜሪካ ውስጥ የሚኖሩ የሶማሊያ ስደተኞች ላይ የሰጡት አጸፋዊ አስተያየት ውድቅ እንዳደረጉ የሀገር ውስጥ ሚዲያዎች ዘግበዋል። ትራምፕ በበርካታ ሀገራት ላይ አሉታዊ አስተያየቶችን ሰጥተዋል ያሉት ጠቅላይ ሚኒስተር ሀምዛ አብዲ ባሬ በኢኖቬሽን ጉባኤ ላይ ባደረጉት ምላሽ ከመስጠት ይልቅ በቀላሉ ወደፊት መሄድ ይሻላል ሲሉ መናገራቸው ተሰምቷል። ሶማሊያውያን በቢሊዮኖች የሚቆጠሩ ዶላሮችን ይዘርፋሉ፣ ግን ለሀገራችን አስተዋጽኦ የላቸውም። ምንም የሚያመጡ አይደሉም። በሀገራችን በሀገራችን እንዲኖሩ አልፈቅድላቸውም። ሀገራቸውንም በምክንያት አይጠቅምም። እኛ ደግሞ በሀገራችን አንፈልጋቸውም ሲሉ ማክለዋል። በተጨማሪም በአንድም ሆነ በሌላ መልኩ መሄድ እንችላለን። እናም ወደ ሀገራችንም ቆሻሻ መውሰድ ከቀጠልን በተሳሳተ መንገድ እንሄዳለንም ብለዋል። እንደ አውሮፓውያን አቆጣጠር በ2016 ለፕሬዝዳንትነት ከተወዳደሩ ጊዜ ጀምሮ ትራምፕ ወደ አሜሪካ የሚገቡትን በተለይም ከአንዳንድ ሀገራት የሚመጡ ስደተኞችን በመተቸትና በአብዛኛው በወንጀለኞች የተደራጁ መሆናቸውን በመግለጽ ይታወቃሉ። የሚኒሶታ ገዢ የሆኑት ቲም ዋልዝ የአካባቢውን የሶማሊያ ነዋሪዎችን አሞካሽተው ትራምፕን ወቅሰዋል። ወደዚህ የመጡት የእርስ በእርስ ጦርነትን ሸሽተው ነው። ሚኒሶታና ይህችን አገር የተሻለ የሚያደርጋት ንቁ ማህበረሰብ ፈጥረዋልም ሲሉ ተናግረዋል። የአሜሪካ ዲሞክራቶች ከዚህ ቀደም ያልታዩ የጄፍሪ ኤፕስቲን ፎቶዎችን ይፋ አደረጉ። በአሜሪካ ኮንግረስ የቁጥጥር ኮሚቴ አባል የሆኑ ዲሞክራቶች የወሲብ ንግድ ወንጀልኛ ጄፍሪ ኤፕስቲን መኖሪያን የሚያሳዩና ከዚህ ቀደም ያልወጡ ፎቶዎችን ይፋ አድርጓል። ይፋ ከተደረጉት ቪዲዮዎችና ፎቶዎች መካከል ቨርጂን አይላንድስ ተብሎ በሚጠራው የአሜሪካ ደሴት ግዛት በሚገኘው መኖሪያ ቤት ውስጥ የሚገኙ የተለያዩ መኝታ ቤቶችን የሚያሳዩም ይገኙበታል። የወንድ ፊትን ቅርጽ የሚያሳይ ግድግዳ ላይ የተሰቀለ አንድ ክፍል፣ እንዲሁም ስሞች የተለጣጠፉበት የቤት ስልክም በ ውስጡ ፎቶዎቹ ላይ ይታያሉ። ከአምስት አመት በፊት በ ሀያ ሀያ የተነሱ ፎቶዎች የጥርስ ህክምና ወንበር የሚመስል መቀመጫ ና ጥቁር ሰሌዳ የተሰቀለበት አንድ ክፍልም አሳይቷል። በጥቁር ሰሌዳ ላይም እውነት ማታለል ና ኃይል የሚል ቃላትም ተጽፎበታል። ፎቶ የወጣው አንዳንድ ቃላት እንዲሸፈኑም ተደርጎ ነው። ኮሚቴው ረው ብለት በሁለተኛ ዙር ሁለት መቶ ገደማ ፎቶዎችንና ቪዲዮዎችንም ለቋል። ከነዚህም ውስጥ አብዛኞቹ በመጀመሪያ ዙር በተለቀቁ ፎቶዎች ላይ የሚገኘውን ክፍልና ወንበር ነበረህ በቅርበት የሚያሳዩም ናቸው። በቤቱ ውስጥ የሚገኙት በርካታ ሻምፖና ኮንዲሽነር እንዲሁም ሀውልቶችና ስዕሎችን የሚያሳዩ ፎቶዎችም ተለቀዋል። ኤፕስቲንና በስር ላይ ስለምትገኘው አጋሩ ግሌን ማክሲል የቀድሞ የካቶሊክ ቤተ ክርስቲያን መሪ ፓፕ ጆነ ፓ ሁለተኛን ሲያገኙ የተነሳ ፎቶም ይፋ ተደርጓል። የፎቶዎቹ የተነሱት ኤፕስቲን ከሞተ አንድ አመት በኋላ በሀያ ሀያ እንደሆነም በምስሎቹ ላይ የተቀመጠው ሜታዳታ ጠቁሟል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ